አንዳንዶቻችን በተፈጥሮ በቀላሉ የማይበጠር ተበጥሮም ወዲያውኑ የሚያያዝ ጸጉር ይኖረናል። እንደዚህ አይነት ጸጉር ሲኖረን ግን ጉልበት ወይም ኃይል ከመጠቀም ይልቅ ጸጉራችንን በቀላሉ የሚያፍታቱ ዘዴዎችና መሳሪያዎችን መጠቀም ይመከራል። ስለዚህ በዛሬ ቪዲዮ ጸጉራችንን እንዴት በትክክለኛው መንገድ አበጥረን ማፍታታት እንደምንችል እነግራችኋለሁ። አንደኛ ኮንዲሽነር መጠቀም ጸጉራችሁ ለማበጠር የሚያስቸግራችሁ ወይም በቀላሉ የሚያያዝ ከሆነ ጥሩ ኳሊቲ ያለው ኮንዲሽነር ጓደኛችሁ መሆን አለበት። ኮንዲሽነር ጸጉራችሁ ላይ ስናደርግ እንዲምለጨለጭ ስለሚያደርገው የተያያዘው ጸጉር በቀላሉ እንዲፍታታ ያደርገዋል። ከማፍታታት በተጨማሪም ሂውመክተንት የሆነ ባህሪ ስለሚኖረው እርጥበትን ከአየር ላይ በመሳብ ጸጉራችን እንዲረስና እንዳይደርቅ ያደርጋል። ስለዚህ ሁሌም ቢሆን ፀጉራችን በታጠበን ቁጥር ኮንዲሽነር ተጠቅመን ማበጠር አለብን። ኮንዲሽነር ካላደረግን ወይም አሳንሰን ካደረግን ጸጉራችን በቀላሉ ስለማይበጠር በቀላሉ እንነጨዋለን። ኮንዲሽነር ስንመርጥን በውስጡ እንደ ኮክናት ኦይል፣ ሺያ በተር፣ አቮካዶ ኦይል፣ ማር፣ ሬት እና የመሳሰሉትን አይነት ተፈጥሯዊ ግብአቶች የያዘና ወፍራም ይዘት ያለው ቢሆን ይመረጣል። ኮንዲሽነራችንን ከተለቀለቅ ነው በኋላም ቅባት ወይም ሊቪንግ ኮንዲሽነር መጠቀም ፀጉራችን እንደለሰለሰ ስለሚቆይ በድጋሚ ሲበጠር በቀላሉ እንዲፍታታ ይረዳል። ሁለተኛ እየከፋፈልን ማበጠር። ፀጉራችን ብዛት ያለው እና በቀላሉ የሚያያዝ ከሆነ ባንዴው ለማበጠር በጣም እንቸገራለን፣ እንዲሁም ውጤታማ አይሆንም። ያለን አማራጭም እየከፋፈልን ማበጠር ነው። ጸጉራችን እየከፋፈልን ስናበጥረው ሙሉ ለሙሉ ተፍታቶ እንደተላቀቀ እርግጠኛ መሆን እንችላለን። በዚህ መንገድ ማበጠር በጣም ኃይል መጠቀም ስለማያስፈልገው ጸጉራችን ሳይጎዳና ጊዜ ሳንፈጅ በቀላሉ ማላቀቅ እንችላለን። እንደ ጸጉራችን ብዛትም አራት ወይም ስድስት ቦታ ከፋፍለን ማበጠር ይኖርብናል። ሶስተኛ ከፋፍለን ያበጠርነውን መጎንጎን። በቀላሉ የሚያያዝና ቶሎ የማይላቀቅ ጸጉር ኖሮን ከፋፍለን አበጥረን ዝም ብለን ከተውነው ተመልሶ እንደነበረው ይያያዛል። ስለዚህ ሁልጊዜ ጊዜ ጸጉራችንን ከፋፍለን ካበጠርን በኋላ ያበጠርነውን ክፍል መጎንጎን ወይም ትዊስት መስራት ይኖርብናል። ካልሆነ ግን ጊዜ ወስደን ያላቀቅነውና ያፍታታነው ጸጉር ጸጉር መልሶ ተያይዞ ያስቸግረናል። እየደጋገሙ ማበጠር ደግሞ ጸጉርን እንዲሰባበርና እንዲመዘዝ ስለሚያደርግ ደጋግመን ማበጠር የለብንም። አራተኛ ማበጠሪያችንን መምረጥ ጸጉራችንን በትክክለኛውና ውጤታማ በሆነው መንገድ ለማበጠር የማበጠሪያችን አይነት ትልቅ አስተዋጽኦ አለው። ሰፊ ጥርስ ያለውና ጠባብ ጥርስ ያለው ማበጠሪያ ተመሳሳይ ውጤት አይሰጡንም። በትክክል ካልተጠቀምነውም ጸጉራችንን ሊጎዳብን ወይም እንደምንፈልገው ላያፍታታልን ይችላል። ጸጉራችን በጣም ተያይዞ ከሆነ መጀመሪያ ያለብን ሰፊ ጥርስ ባለው ማበጠሪያ ነው። በሱ ማበጠሪያ በቀስታ ጸጉራችንን ካፍታታን በኋላ ጠባብ ጥርስ ባለው ማበጠሪያ ሙሉ ለሙሉ በደንብ እናበጥረዋለን። በዚህ መንገድ ጸጉራችንን ሳንጎዳ፣ እንዲሁም የተያያዘ ጸጉር ሳይቀር በደንብ ማፍታታት እንችላለን። አምስተኛ ከጫፉ ጀምረን ማበጠር። ጸጉራችን ሙሉ ለሙሉ ተያይዞ እያለ ከአናታችን ጀምሮ ለማበጠር ስንሞክር እንዳይላቀቅ አድርገን ይበልጥ እናያይዘዋለን። ሁሌም ቢሆን የተያዘ ጸጉር ከጫፉ ጀምረን እያላቀቅን ወደ ላይ መሄድ አለብን እንጂ በፍጹም ከላይ ወደ ታች በአንድ ጊዜ ማበጠር የለብንም። እንደሱ ስናደርግ ጸጉራችን የበለጠ ከማያያዝ በተጨማሪም እንዲበጣጠስና መንታ ጫፍ እንዲያወጣ እናደርገዋለን። ስድስተኛ ስንታጠብ በአንድ አቅጣጫ ብቻ መታጠብ። ጸጉራችን በብዛት በጣም የሚያያዘው በምንታጠብበት ወቅት ነው። ጸጉራችንን ስንታጠብ ሁልጊዜ በአንድ አቅጣጫ ብቻ ማሸት አለብን። በተለያየ አቅጣጫ እያሸነና የጠመለንን ስንታጠበው ግን ጸጉራችንን በጣም እናያይዘዋለን። ስለዚህ ማድረግ ያለብን ነገር በመጀመሪያ ከመታጠባችን በፊት ጸጉራችንን አበጥረን ማፍታታት፣ ከዛም ስንታጠብ ፀጉራችንን ወደታችን እንደወረደ በአንድ አቅጣጫ ብቻ ብዙ ሳናያይዘው መታጠብ ይኖርብናል።